ገረመኝ ማለት ነው። ትናንትና ሊዲያ ነው ስሟ ሊዲያ። ትናንትና ካሜራ ለመጀመሪያ ጊዜ እንደምትቀርብ የመሰልሹ ከብሩኬ ጋር ማለት ነው አውሪ ስትባይ ምናምን በቃ ካሜራ ለመጀመሪያ ጊዜ የመሰልሹ ማለት ነው የመሰልሹ። አያችኋ፣ እንግዲህ ደረደርኩላችሁ። ያውን በጥቂቱ ነው ያመጣሁላችሁ። ይችታችን ድራማም ሰርታለች ከእንትና ከትንሹንም ጋር ትንሹም ጋር አለች። ትንሹ ጋር ላመጣውላችሁ። እዮብን ታቆጣላችሁ፣ ተስፋ አደርጋለሁ። እዮብ ትንሹም አለ። ቤቷ ስትገቡ ምን ልበላችሁ? ይሄ ነው ማለት አልችልም። ይኸው ዚጋም ደግሞ ከዳኒም ጋር አለች። ዚጋም ደግሞ ማን ነበረ ስሙ? ከሱም ጋር አለች ማለት ነው። ግን ትናንትና ላይ ምን ሆነች? ምንም እንትን እንደማታቅ በቃ ካሜራ ለመጀመሪያ ጊዜ እንደመስ እንደመሰለ ነው የሆነችው ማለት ነው። ከብሩኬ ጋራ ማለት ነው። እሱም አራንዶ ውስጥ ዝም ልበል መሰለኝ አይደል? ዝም ታወቅ ነው አይደል? ዝም ማለት ይሻላል ብዬ አስባለሁኝ። ግን ግን ወንዶች አሁን ላይ የሚፈልጉ ሴት ልጅ እነግራችኋለሁ የተረዳሁት መንገድ ያለኝና እስከ ቪዲዮ የፍጻሜ አብራችሁ እንድትቆዩ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። አቢ ነኝ። ለዚህ ቤት አዲስ ሆናችሁ ቤተሰቡ ነው። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ በአዲስ መጥቻለሁ። ይህም ቤት ላይክ፣ ሼር፣ ኮሜንት እያረጋችሁ ተቀላቀሉ። አብራችሁ ይላላችሁ ደሞ አመሰግናለሁ። ሰላም፣ ፍቅር፣ ጤና ከናንተ ጋር ይሁን እያልኩኝ እንግዲህ መጥቻለሁ። አሁንም አንድ አንድ ነገር ልል ብዙዎቻችሁና እናንተና ብሩኬ ዳኒ፣ አዎ ብሩኬ በአንደኛ ደረጃ ዳኒ የነካትን ሴት ይዘመንጣትህ፣ ጥሩ አልነበረም። ስራ ነው፣ ግን ስራም ቢሆን ደግሞ ኖ ኖ፣ ቡቡ ኖ ቡቡ አይ ኖ። ግን አሁን ላይ ብሩኬን ሳልጨምር የአሁኑ ወንዶች የሚፈልጓትን ሴት ልንገራችሁ። ብሩኬን ሳልጨምር ማለት ነው፣ ብራን አልናገረውም። የምሬ ነው የምላችሁ። ግን አሁን ወንዶች የሚፈልጓት ሴት ልንገራችሁ። በቃ ሴት ልጅ በራሷ ውበት በራሷ ጸጉር፣ ቀሚስ ለብሳ በቃ ሽፍንፍን ብላ ያለችን ሴት አሁን ላይ ወንዶች በፍጹም አይፈልጉም። እንዴት ተረዳሁት ከሆነ በቃ እነሱ የሚፈልጉት ምንድ ነው? በቃ ጸጉሯን ፈረስ ጭራ ቀጥላ፣ ፊቷን ዶቄት ተጠብታ፣ አይኗን በኩል አሳብዳ በቃ ታፋዋን እያሳየች ምናምን ሰውነቷን ገልጣ የምትሄድን ሴት ነው አሁን ላይ ወንዶች የሚፈልጉት የተረዳሁት ነገር ቢኖር ማለት ነው። በቃ ወታ ውኝውኝ የምትል አሁን እዚች ልጅ ቤት ገብታችሁ ብታው ማለት ነው ይሄ ነው አልላችሁም ገብታችሁ ብታው የምታወትን ታያላችሁ ብዬ ተስፋ አደርጋለሁ። ይሄ ነው ማለት አልችልም ታያላችሁ ገብታችሁ ማለት ነው። እና ወንዶች ለካ በቃ ሴት ልጅ ግልጥ ስትል እና በቃ ነው ይህንን ዶቄት ምናምን ተቀብታ የራሷን ጸጉር ላይ ጸጉር ጨምራ ምናምን ሲያሆኑ ማለት ነው የአሁኑ ወንዶች በቃ እንደዚህ እንዲሆኑ የተረዳሁበት ነገር ቢኖር ይሄ ነው። አያቸው አይደለም በቃ ዶቄት ተቀብታ ምናምን ሰውነቷን እያሳየች ምናምን የምትሄድን ሴት ነው አሁን ላይ ወንዶች የሚፈልጉት። በጣም ነው የተገረምኩት ማለት ነው። ግን ግን እኮ ሴት ልጅ ማለት በራሷ ውበት በራሷ በተፈጥሯ ውበት በተፈጥሯ ውበት በተፈጥሯ ጸጉር ምንም ይችን አትሴት ማለት እናንተ፣ ግን አሁን ላይ ምን አድርጋችሁ በቃ አጭር ቀሚስ አጭር ቁንጣ፣ ከዛን ደግሞ ብርቷን እያሳየች ከላይ እርቃኗን። እኔ እኮ ግርም ይለኛል። አንዳንዶቻቸው ደግሞ ምን ያደርጋሉ መሰላችሁ? ማህተባቸውን እያወለቁ ምናምን ያስቀምጡታል ማለት ነው። ማህተባቸውን እያወለቁ ያስቀምጡታል። ለምሳሌ ልዘርዝር እንዴ? ይቅርብኝ። እናንተ እያያችሁ አደል፣ ሚዲያ ላይ በቃ ዛሬ ማህተባቸውን ካረጉ ነገ አያረጉትም፣ አውልቆ ያስቀምጡታል ማለት ነው። ይቀመጣል ተወልቆ። ይች ልጅ አሁን ቲክቶክ ላይ ስትገቡ አንዳንድ ቦታ ላይ ማህተብ አላት፣ አንዳንድ አሁን ደግሞ ይሁት የላትም ማህተብ። ማህተብ እኮ ከአንገት አይወለቅም እኮ ነውር እኮ ነው ነው ወይስ አይዶንት ነው። በዚህ አላወራም፣ አይመለከተኝም። ነገር ግን እቺ ልጅ አዲስ አይደለችም። እኛ ራሱ እቺ ልጅ ካሜራ ላይ ስትወጣ ስልክ ራሱ አልገዛንም እኛ ገና ማለት ነው። የምሬ ነው የምላችሁ ገና ኧረ ወደ ስደትም አልመጣንም፣ ኧረ ስልክም አልገዛንም ገና እሷ ወዲያ ጉዷን የፈጅናስ ሚዲያ ላይ እውነቱን ልንገራችሁ ማለት ነው ግን ጉራ ግን ይችን ደግሞ ከየት ከየት ብላ እንዲያገኛት ራሱ ግራ ይገባኛል። አና ደግሞ የምታገኛቸው ሴቶች ደግሞ ግራ ያጋባሉ። በጣም ይገርመኛል። ማለት አይዶን ነው አይዶን ትሩ። እኔ ምንም ማለት አልፈልግም፣ ይቅርታ ግን፣ አንተ የምታመገኛቸው ሰዎች የምታመጣቸው ሴቶች ይገርሙኛል። አንዴ አንዴ ቆም ብዬ ስመለከታቸው ተፈጥሯችን እየተለ እኔ ግን በእናንተን በእንደነዚህ አይነት ወንዶች እንትናለ አልተካህም፣ ምክንያቱም አንተ ምርጥ ልጅ ስለሆንክ ማለት ነው። ነገር ግን ትናንትና እንኳን ያየሁብ ቦታ ይቅርታ አርግልኝ። አይነፋም። ይቅርታ ግን ይቅርታ ብዬ ነው እንደዚህ ምልህ። አይነፋም፣ ደስ አይልም። ጭራሽ ደግሞ ዳኒ ጋር የሰራች ልጅ ጋራ። አሁን ደግሞ ታያላችሁ፣ ዳኒ ሌላ ፊልም ሌላ ድራማ ይጀምራል። ደግሞ ይችን ለመነካ ብሎ ይመጣል። ታያላችሁ። ብሩኬ ዳኒ የነካትን ሴት ለቪዲዮም ቢሆን ባትነካ አሪፍ ነበር። አሁን ድራማው ይቀጥላል። ለማየት ያብቃችሁ። ዳኒ ዛሬ ነገር ቀስቅሶ ይመጣላችኋል ታያላችሁ ማለት ነው። እና እንግዲህ ዳ ሀይሚ ደግሞ ዲስት ግጣሙን አያጣም ብላለች። እንግዲህ ዲስት ግጣሙን አያጣም። በዚህ አጋጣሚ እንኳን ሀይሚዬ አንቺም ቆንጆ ነሽ፣ ውራም ቆንጆ ነው። ምንም የሚወጣለት ነገር የለም። በዚህ አጋጣሚ ቆንጆ ነው። ምንም እዚህ ቦታ ላይ ይወጣለታል የሚባል ነገር አንድም የለውም። እግዚአብሔር አምላክ ሁሉን አድሎታል። በዚህ አጋጣሚ መልክንም፣ ቁመናንም፣ ጸባይንም በዚህ አጋጣሚ ለእውነት እናወራ አካል ምንም የሚጎለው ነገር የለም። በጣም ቆንጅዬ ልጅ ነው። በጣም ከሚባል በላይ ሁሉን አሟልቶ የሰጠው ነው። ይሄ ይጎለዋል የሚባል ልጅ አይደለም። በዚህ አጋጣሚ እውነት ሳወራ ለእውነት እናወራ አካልን ማለት ነው። በጣም ቆንጅዬ ልጅ ነው። ይሄ እንኳ ሀይሚዬ ያው ዲስት ግጣሙን አያጣም ብለሻል አንጁን ቆንጅዬ ነሽ እሱም ቆንጅዬ ነው ይሄ እንኳን አባባል ነው እንጂ ኖ አይ ሃይሚዬ እንኳን አባባል ነው እንጂ ብሩኬ እንኳን ቆንጅዬ ነው ይሄ ሀገር ያወቀው ፀሐይ የሞቀው ቆንጅዬ ነው በዚህ እንኳን ማለት ነው ግን ያው ቡራችን ያው ዙረህም ተዟ ዙረህም ያው ከሃይሚ ጋ እንዲሆን ከሰለምና ግን ደሞ ፕራንክ የሚሆን እንዲዚህ አይነት ነገር ስትሰራ ሴት ትንሽ ብታይ ጥሩ ነው ብዬ አስባለሁ በእርግጥ አንተ ያው አላቅም አሁን ወንዶች የሚፈልጓቸውን ሴቶች ተረድቻለሁኝ። ለካ ቲክቶክ ላይ ወታችሁ ሰውነታችሁን እየገለጣችሁ መጨፍሩት ነገሩ ገብቶኛል። ገብቶኛል። ለምን ድብን ብሎ ባላልመጣ ብሎ ድብን ብሎ አይቀርም። ለምን አልመጣ ብሎ ድብን ብሎ አይቀርም። ሰውነቴን እያሳየው ወጥቼ ልጨፍር አጭር ቀሚስ ለብሼ ሰውነት እያሳየው ልሄድ፣ ቲሸርት ገላየን እያሳየሁኝ የሚያሳየ ቲሸርት ለብሼ ወጥቼ ልሄድ። ለምን ባላልመጣ ብሎ ድብን ብሎ አይቀርም። አላረገውም፣ አላረገውም። ይሄ ከሆነ እንትናችሁ መስፈርታችሁ ማለት ነው። ይሄ ከሆነ መስፈርታችሁ፣ ማሰላም አልተገናኘንም። ወንዶች፣ ይሄ አልተገናኘንም ይሄ ከሆነ መስፈርታችሁ፣ እንግዲህ ሴት ልጅ የምፈልጉት ዶቄቷን ተቀባች፣ ዊጓን የቀጠለች ምናምን ከሆነ አልተገናኘንም። በቃ ሌላ ጊዜ ሲመጣ ደግሞ ለኛ ይመጣል፣ እንጠብቃለን። ይሄ አይመጥነንም፣ እኛን አንፈልገው። ፎርኮርስ ለማንኛውም መልካም ሙሎ። ባይ ባይ